ታዲያ በሷ እንዴት ትፈትነኛለህ? ምንም ነገር እንደማልችል ታውቃለን። ጭራሽ ደግሞ ይባስ ብለን በማልችለው ባህልና ፈትንግኝ። የእኔ ማቶን ከሆነ ለምን ልቤ ውስጥ ቦታ ሰጠል? እሺ ቀጣይ ህይወት ወዴት ነው የሚሄደው? ልክ እንዳስተዳደጌ ዝም ብዬ ሳገኝ ይበላለሁ፣ ሳታ ደግሞ ተጠምዝዤ ይተኛለሁ። በቃ እንደነበሩ እንደዚሁ ነው የምኖረው ማለትነውረት ጅንጉርጉር ውሃና አያድል፣ አምላኬ ጉዳዋን ስትጨርስ ደወለች። እኔ ለሃና ከሁሉም ነገሯ በኋላ የምመጣ እንጂ ጉዳዬ ብላ ቦታ የምትሰጠኝ አይደለም። አንተ ግን እቺ ልጅ እንድወዳት አደረክኝ። እኔ እኮ ሃና መውደድን አልጠለውም፣ ግን ለኔ ማትሆን ከሆነ ለምን እንድወዳት አደረክኝ የሚለው ነገር ጥያቄ እየሆነብኝ ኮ ነው አምላኬ። አሴር ነው የተኛው። ትንሽ ሳያሟ አይቀርም። ምን ሆኖ ነው እንደዚህ የተኛው? ማታ ጠጥቶ ነበር መሰለኝ። እንዲሁ ሲያስመልሶ ነው ያለው። ይሄን ያህል ጠጥቶ ነው አሴር እንዲህ? አና አባዬ እኮ እንዳማማ ነገረኝ አና ቢነግሩሽስ እስኪ ልየህና መድኃኒት የሚያስፈልግ ከሆነ እንድንገዛ ብዬ እኮ ነው። ማ አንቺ መድኃኒት ታዥ ልኝ። አዎ ልየህና የሚያስፈልግ ከሆነ ሄደን እንገዛለን። ተደብቀሽ የገደልሽውን ሰው በሰው ፊት ልታድኝ እየሞከርሽ ነው። ምን እያልክ ነው አሴር? ገብቶሽ እባክሽ አሴር። ወዴት ነው ምትሄደው? ቆሄጄ ልጥራ። እኛው ማ በልተናል፣ እሱ ደግሞ ሲመጣ ይበላል። ወንድማችን ሳይመጣ እኮ በልተን ጨረስን። ውይኔ እሱን ታዩ ደግሞ ማታ እኮ እንዳላስጨንቅሽ ብዬ ያልጠየኩሽ ነገር ነበር። ምንድን ነው እሱ? እዝራን አግኝቸው ነበር ብለሽኝ ነበር። አዎ። ምን ነው አግኝቶሽ? ምን አለሽ? ምንም፣ ማለቴ ምንም አላለኝም። ሀና፣ እየዋሸሽኝ ነው አይደል? እንዴ፣ ምን ዋሸኝ? አረን፣ ያሎሹ እና ናፍቀሹ ነው ላግኝሻለሽ አለሽ። እሱማ አይደለም። ታዲያሽ ምንድን ነው ያለሽ? እሱን ሌላ ጊዜ እነግርሻለሁ ሰላምዬ። ይልቅ የአሴር ነገር በጣም ነው ያሳሰበኝ። ለምን አሳሰበሽ? ሰላም ጤና ይስጥልን ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ቻናላችን ምርጫችን ስላደረጋችሁ እጅግ በጣም እናመሰግናለን። አዲስ የሆናችሁ ቤተሰብ ሰብስክራይብ አድርጉን፣ አበረታቱን። ስለምታደርጉልን ነገሩን እግዚአብሔር ያክብርልን። ኖላዊ ድራማ በተለመደው ሰዓት ዛሬም ይዘንላችሁ መተናል። ኖላዊ ድራማ እንግዲህ ከረጅም ሰዓት ጊዜ መጥፋት በኋላ ታምቹ ዛሬ ብቅ ብሏል ማለት ነው። ድንብላል ያጎተዋል ሚስት ልጠይቅ ስትሄድ እንግዲህ እንዳጋጣሚ በሌላ ሰፈር ላይ ቁጭ ብሎ ብቻውን አግኝተዋለች እና እሱ ነው አይደለም እያለች የተጠራጠረች ነበር። ቀርባ ስትልክ ስትቀርበው ግን እሱ ራሱ ድምብላል። እዚህ ደግሞ ምሳሪያ አለሻ አለ። ከዛ ምን እየሰራ ነው ምናምን ብላ ጠየቀችው እና በቃ ለማንም እንዳትናገሪ እዚህ እንዳለው ማንም ሊያውቅ አይገባም እኮ ሰው ማያይ ቦታ ሌላ ቦታ ተደብቄ ብዬ ነበር። እዚህ ደግሞ ምን ታረጊ መጣሽ? ምናምን ብሎም እሷንም ሸኛተኝ። ለምን እዚህ እንደተቀመጠ ለምን ብጠይቀው ምሱ ፈቃደኛ አልሆነም ማለት ነው ሊነግራት እና ከእርግብ ጋር አልጠፋም። ዝሮ ዝሮ እርግብ ራሷን ችላለች የጠፋችው ማለት ነው። ስለዚህ ያው ያለበት ሁኔታ ጥሩ ስላልሆነ ነው ቁልቁል ብሎ ሌላ ሰፈር ተደብቆ ያለው በሌላ በኩል ጆሮ ሀኒቱን ይቅርታ ለመጠየቅ አባባ ኑራዊ በጣም ስለተቆጡት፣ እንግዲህ ለምን ባለፈው ታውሽን ብለህ እንደዚህ ልቧን ሰበርከው ብለው ስለተቆጡት ይቅርታ ሊጠይቃት ደውሎላት በጥብቅ ፈልግሻለሁ ብሎ ቀጥሯት ነበረ እና እየጠበቃት እያለ ቁጭ ብላ በቅርብ ርቀት እየተከታተላት ነበር ወደሱ እየመጣች እንደሆነ ሲያቅ ሀኒ መጣች ብሎ ሲያተኝ እሷ ግን በተመሳሳይ ሰዓት ዝራና ጆሮ ስለቀጠሯ ተኝ ዝራ መርጣ ወደ እሱ ስትሄድ ጆሮ አያት ማለት ነው። እናም ተከትሏት ሄደ። ከዛ ዝራ ማገኛተኝ በቃ ከዚህ በኋላ እንችለን ያለሽን ስሜት ማወቅ እፈልጋለሁ። ስለዚህ እውነቱን ከመሸሽ ይልቅ መጋፈጥ መርጫለሁ። እውነቱን ንገሪኝ፣ እንችለን የምንድነው ያለሽ ስሜት ብሎ ጠየቃት እና እሷ ምንድነው ግራ ምታጋባኝ እያለች ነገሩን ከኔ ልጀምርልሽና እና እኔ በጣም ነው መወድሽ፣ አላት ከዛም፣ ላስብበትና መልሱን እነግርሃለሁ ብትለው፣ ሂሳብ ነው እንጂ ስሜት አይታሰብበትም፣ ስለዚህ ለእኔ ምንም አይነት ፍላጎት የለሽም። ችግር የለውም፣ ከዚህ በኋላ አላስቸግርሽም ብሎ ጥሏ ሲሄድ፣ እሷ በረቀ ተወድሃለሁ ስትለው ጆሮ ሰማ። እናም የእዝራን ፍቅር ተቀበለች። ያኒቾ፣ በሚያሳዝን ሁኔታ ጆሮ ልቡ ተሰበረ። ምክንያቱም እሱ ያው ከዚህ በፊት የመጣበት ታሪክ ራሱ ጠባሳ አለበት። ቤተሰቦቹ አለመፈለግ ጎዳና ላይ መወድቆ ይህም ሁሉ ጊዜ እድሜውን ማሳለፍ የህይወት ትርጉም አልባ ሕይወት ነው ሲኖሩ የነበረውና አሁን እንደገና መውደ ሲጀምሩ ሰው ሰው እንደሚወዳቸው እነሱም ሰው እንደሚወዱ ማወቅ ሲጀምሩ ተምችና ጆሮ ማለት ነው የተለየ ደስ ብሏቸው ነበር። እና አሁን ላይ ግን በጣም ነው ውስጡ የተሰበረው እናም በፊት ሲተዋወቃት የነበረውን እና ከእሷ ጋር ያሳለፈውን ጊዜ እያስታወሰ እያዘነ ነበረ። በሚያሳዝን ሁኔታ እንግዲህ አንቿም መልሳ ደወለች ማለት ነው። ጉዳዩን ከጨረሰች በኋላ እሱ ግን በቃ እኔ መጀመሪያ ምርጫ ሳይሆን ጉዳይሽ ከጨረሽ በኋላ የምታስታውሽኝ ሰው ነው ብሎ ስልኩ እየጠራ የነበረውን ዘግቶታል ማለት ነው። እሷም ለምንድነው የዘጋው እያለች እንደ ተንዳያተው ያን ሁሉ ነገር ስታረግ እንዳያት ስላልገባትኝ ግራ ገብቷት ነበረ። እሱ ግን ያን ሁሉ ነገር ስላየ በጣም በመበሳጨት እንግዲህ ወደ መጠጥ ቤት ብሎ በኃይለኛው ሲጠጣ ነበር። መጠጥ ቤት ቁጭ ብሎ ራሱ በጣም ተናዶ በብዥታ በስካር መንፈስ አንድ ሴት ከጓደኛው ጋር ቁጭ ብላ ነበርና ሃኒቾ እና እዝራ መስሏት ሊደበድብ ሲነሳ እንደገና ብዥተው ሲጠፋለት ሌላ ሰዎች ናቸው እና የሚቅርታ ብሎ ተመልሶ እንግዲህ በማታ ሰግሮ እየተንገዛገዘ ወደ አባባን ኖላዊ ቤት ሄዱ። እንሳቸውም ቁጭ ብለው እየጠበቁት ነበረ፣ እንደሚመጣ ስለሚያውቁ ማለት ነው። ከዛ እኔ እኮ አልሰከርኩም ከፈለጉ በአንድ እግረ ቆ በአንድ እግ በአንድ እግሬ ቆማለሁ ብሎ በአንድ እግሩ ከቆመ በኋላ ደግሞ አንድ አንድ ግሬ የት ይሆነ እኮ ይዤው መጥቻለሁ እያለ ብቻ አሹፎ ቀልዶ ከዛ መጨረሻ ላይ ወድቆ ተኛ ሌሊትም ማሞት ነው ያደረው በጣም ሲያስመልሰው ነው ያደረው በሀይለኛው ከመጠጣት የተነሳ እናማ አባባ ኖላዊ በጧት ተነስተው እሱ ያስመለሰበትን እየጠረጉ ወይዘሮ ሜላት መጣች ማለት ነው እሷ ወይዘሮ ሜላት የመጣችበት ምክንያት ባዩሽን በባጊሽ ጉዳይ ከዚህ በፊት በምችለው ተባበረሻ ስላሏት አሁን ላይ ሷን ፍርድ ምንም ያረጋት አይች ስላልቻለ እኔ በራሴ ከዚህ በኋላ ጉዳይ እንዛለሁ እኔ ራሴ የጃነ ሰጣት አለው። ተባበሩኝ ብላ ነበር። እሱ እሳቸው ግን ፈቃደኛ ሊሆኑ አልቻሉም እና ምንድን ብላል ወደ ቤት ተመልሳ ምናሴ ምግብ እየበላ ነበር። ናይ አብረሽብኝ ብሏት እየበሉ እያለ ዛሬ ማንን እንዳገኘው ልንገርህ ብላ ትዝ ሲላት ለካ ለማንም አትናገሬ ታብላለች ከዛም አልናገርም በቃ ብላ ተነስታ ሄደች እና ማታ ላይ ግራ ገብቷት እያሰበች እያለ እየተከታተላ ስለነበር ነበር ምናሴ ለምንድን ነው ቅድም ልትነግሪኝ የፈለግሽውን ነገር የደበቅሽው ለምንድ ነው ማን ነው ልታገኘ ነበርሽ ወይ ስለዚህ በፊትም አንቺ ቤተሰቡ በአንቺ ምክንያት ነው የተጎዳ እነባዩሽ እናርግብ ያን ሁሉ ነገር እያረጉ እንደሆነ ስታቂ፣ መናገር ነበረብሽ። አሁንም ያስተት እንዳይፈጠር ድጋሚ ተናገሪ ብላት እኔ ማንንም ለማንም አልናገርም ብላ ቃል ስለገባችለት አልተናገረችም እና ምግብ እንደሌ እንዳልበላ በጣም ስላሳዘናት ተምቹን በጧት ተነስታ ምግብ ይዛለት ሄደች። በሚያሳዝን ሁኔታ ሱ መርቦት ስለነበረ ምግብ በላ፣ አብረው በሉ፣ ተጫወቱ ምናምን ደስ ይላል። ያላት አዘኔታ ምናምን ታስብለታለች እና ማንንም ሳታስፈቅድ ነው ቁርስ ሳይሄደችው። ከዛም ስትመለስ ወይዘሮ ሜላት እጅ ከፍንጅ ያዘቻት፣ በሚያሳዝን ሁኔታ። እናም ይሄን ምግብ ለማን ነው የወሰድሽው ሳህኑ ምንድነው ብላ ስጠይቃት አልናገርም አለች። ሜላት የመሰላት ለወይዘሮ ባይሽ የወሰደችላት ነው። ጭራሽ ድሮ ማውቅ የሆነበት እዚህ ቤት የመጣው ሁሉ ይጠግባለኝ። ጭራሽ ደግሞ እኔ ነኝ ሁሉ ነገር ማሰቃየቷ ሳያንስ እንዴት እስር ቤቱን አይኔም ምግብ ተበላለስ ብላ ጮኸችባት። እሷ ግን ዝምና ያለቻት እነ ሀኒቾም በጣም ተጨንቃ ማዳደሩን ራሱ ስትጨነቅን ያደረችው በጣም እያሳሰበኝ ነው ብላ ለሰላሚና ነገረቻት። ሰላም ግን ሊያሳሰብሽ አይገባም በቃ ካልተመቸሽ አልተመቸሽ ነው ምናም ብላ ታሰረሳትም እሷ ምንም በጠዋትም ተነስተው ቁርስ ባልተወደልን አባባ ኖላዊ ጋር ሄደች። አሲር በሚያሳዝን ሁኔታ ተኝቶ ነበር። የጧቱ ስካር አልለቀቀውም። እናም ድግሎ ሲያተኝ አንቾ መጣለች። ምን ሆነው አሞህ ነው ወይም በድብቅ ያሳመምሽውን ሰው በሰው ፊት ልታድኙ ነው ወይም የምትጠይቅ ብሎ በአሽሙር ነገራተኝ። እናም ተነስቶ ሄደ ማለት ነው። እሷም ግራ ገብቷታ ምን ሆኖ ነው እንደዚ የሚያደርገው ምናምን ብላ ግራ ገብቷታል። ምክንያቱም የድሮም ፍቅር የሚባል ነገር እንዲሁ በሩቁ የሚያስጠላ የነበር ጭራሽ ግራ ያጋባኝ ጀምር እያለች አሁን ላይ በጣም ግራ ገብቷታል። ምክንያቱም ኦልሬዲ የዝራን ፍቅር ስለተቀበለች ብዙ ሰው ደግሞ ተናዶባታል። እንዴት ታም- ጆሮን ነው መውደድ ያለባት እያሉ ነው ተመልካችም ፍርዱን እየሰጡ ያሉት ለት ጆሮ ነው እናም በሚያሳዝን ሁኔታ እንግዲህ ያው ከጎዳና ሕይወት ተነስተው ነው አሁን ላይ የሆነ ቢያንስ ሰው ሲወዳቸው እነሱም ሰው ሲወዱ የመኖር ዓላማ የመኖር ትርጉም ሲሰጠው አሁን ላይ ታምቹም ጆሮም በሚያሳዝን ሁኔታ ወደ ድሮ ማንነታቸው ተመልሰዋል። እያጨሱ ነው። ሁለታቸውም ሲጋራ እያጨሱ ነው። ያም በእርግብ ተጎድቷል። ይህም ባህኔ እና ከባድ ነው አሁን። ምክንያቱም እነሱ የመጡበት እንትን ሰው ይፈልገናል እኛ ለካ እንደዚህ ተፈላጊ ነን ብለው ሲያስቡ መሀል ላይ ግን በቃ የሆነ ዓላማ ዓላማ የምንኖርለት ዓላማ እኛም ለካ እንደ ሰው እንቆጠራለን ወይ ብለው ሲያስቡ መሀል ላይ እንደዚህ ሲፈጠር ድጋሚ ወደ ነበሩበት ማነታቸው አለመመለስ አይችሉም፣ እና በጣም ከባድ ነው። ታምቾም ሰው ይፈልግ፣ እኔ እኮ ማንም አይፈልገኝም እያለ ነበር፣ ግን በመሀል ትዝ ሲለው ምንም ቢሆን ጆሮ ያስታውሰኛል ብሎ ስልኩን ሲከፍት እሱ በኔ ምክንያት ተናዶ ዘግቶን ስለነበረ ስልኩን አላነሳለትም። እና የዛሬው ክፍል ይህን ይመስላል። በቀጣይ ደግሞ ተመሳሳይ ሁኔታ ዘንላችሁ እስከምንመጣ ድረስ ሰላማችሁ በያላችሁበት ይብዛቸው።